ሰላም ሰላም ጓደኞች፣ እንዴት ናችሁ? ሞላው አለም ማለት ነው። እንዴት ናችሁ አላችሁ ደህና ናችሁ ያለው ማለት ነው። እንደምታወጥ ከፈሩሺ እየሰራሁ ነው ማለት ነው። ያው አንድ ጄ ስለሆነ ለመቅረጽ ስላስቸገረኝ ነው እላችኋለሁኝና እንደዛ አርጌ እየሰራሁ ነው ከፈሩሺ። አረቦች በነገራችን ላይ በጣም የሚወዱት ከፈሩሺ ነው ማለት ነው። አያችሁት አይደለ? እና ቆንጆ ነው ማለት ነው። ማሳያችሁ ይሄው ሊጥ ነው ማለት ነው። ሊጡን እንዴት አድርጌ እንዳቦካሁት እነግራችኋለሁ። እንደ ገዛይቱ ላይ ስጨምር ደግሞ አሳያችኋለሁ ማለት ነው። በጣም ቆንጆና አሪፍ ነው ከንፈሩሽ ይባላል። እኔ ጨመርኩት ማለት ነው። ሁለት ኩባያ፣ ሁለት ወይንም ደግሞ ሁለት ብርጭቆ ዱቄት፣ አንድ ማንኪያ ቢኪን ባውደር፣ አንድ ማንኪያ ኔዶ ኖስ ኖስ ምላያ ቢኪን ባውደር፣ ጨው ትንሽ፣ ዛፈራን ትንሽ፣ ሄል ትንሽ አድርጌ እነዚህ ያረኳቸውን አቀላቀልኳቸው ዶቄቱን ማለት ነው። አቀላቅሌ ከጨረስኩ በኋላ ምን ጨመርኩኝ? አንድ እንቁላል አልጨመርኩ ማለት ነው። እንደገና ደግሞ በትልቅ ማንኪያ ሁለት ማንኪያ የሚሆን ጌሽጣ ጨምሬ ያለው ጌሽጣ ማለት ነው። እሱን ከጨመርኩ በኋላ አንድ ኩባያ ተግማሽ ወይም አንድ ብርጭቆ ተግማሽ የሚሆን ውሃ ጨምሬ ነው ያዘጋጀሁትእና እና ይሄን ይመስላል ማለት ነው። በጣም ቆንጆ ነው። ሞክሩት፣ ተወጣላችሁ። አንዴን ለዚህ ነው ማለት ነው የምሰራው ምክንያቱም በጣም ይወዳታ። ስኳር ብያቸዋለሁ አይደል? አንድ ማንኪያ። እነዚህን ግብአቶች ጨምራችሁ ሰርታችሁ ሞክሩት። ቆንጆ ነው። አቦካኮን እቀርጥላችኋለሁ አንድ ቀን ማለት ነው ከፈለጋችሁ እንደት እንዳቦካሁት ምን ምን እንደጨመርኩ፣ ያው እንደጨመርኩት ይሄ ነገር ኳችሁ የጨመርኩት ሌላ የተለየ ነገር አልጨመርኩም። እንደገና ደግሞ ምንድነው የምላችሁ ለአንድ ሰዓት ያህል ይቀመጥ ማለት ነው። ለአንድ ሰዓት ያህል አስቀምጡት። ከዛ ቆንጆ ነው ማለት ነው። ወደ ላይ ይነፋል። አሁን ይሄ እንደምታውት ላይ ድረስ መጥቶ ወደ ታች ሄደ። በዚህ አይነት መልኩ ነው ቅጥነቱን ልክ እንደ ጌማት ማለት ነው ታውቃላችሁ። ያኔ ነፍስ ጌማት ቅጥነቱ ማለት ነው የምታደርጉት። ግን በእጃችሁ ቆንጠር ቆንጠር ስታደርጉ ከጌማት ትንሽዬ ከፍ የሚል አድርጉበት። እንዴት ግን ቆንጠር እንዳረግኩ አሳያችኋለሁ። ይሄ ይውጣና ማለት ነው። ለመቅረጽ እንትን ስላላለኝ ነው፣ ግርታ ማለት ነው እና ሁላችሁም ቤተሰብ ሆኖ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ተጎን የሆኑ ማለት ነው እና እንደዛ ነው ጓደኞቼ። ጓደኞቼ ስጨምር ማለት ነው እንደዛ አድርጌ ነው ያቺ ታደል፣ እንደዛ አድርጌ ማለት ነው። አውት እንደዚህ እያደረኩ ነው የመጋገረው። ያው በአንድ እጅ ስለሆነ ስላልተመቸኝ ነው ማለት ነው። እንደዚህ እያደረጋችሁ ነው የምትሰሩት፣ እና በጣም አሪፍ እና ቆንጆ ነው የሞክሩት። እንዳልኳችሁ አድርጋችሁ ማለት ነው እሳቱን ቀነስ አድርጋችሁ ሰውቷን ቀምስ እያረጋችሁ አያችሁ። ታደግ እንዲ እያረኩ እንደማደርገው አሁን እገለብጠዋሉ ማለት ነው። እንደዚህ እያረኩ እገለብጣቸዋለሁ። ባንድ ሲሆን እንትኑ ያዥኝ ይለኛል። ይሄን ገለብጫዋለሁ። አያችሁት? ገለበኩት። ይሄንን ሰርታችሁ ስጨርሱ አሰል ታደርጉበታላችሁ ማለት ነው። ወይም አሰል ወይም ደግሞ ጅብስ ማለት ነው ጅብስ ማለት ትችላላችሁ ጅብስና ግዴታ ነው ጅብስና ስምስም ከወደዳችሁ አድርጎ ካልወደዳችሁ የእናንተ ነው እኔ ግን እጨምራለሁ ማለት ነው ጅብስ እጨምራለሁ አሰል ነው የሚወዱት አሰል እጨምራለሁ ማለት ነው እ እናንተ ጅብስ ካላችሁ ጨምሮ እንደ ጌማት ማለት ነው ከዛ ስምስም ከላይ እንናሳንስበታለን ማለት ነው ከዛ ከሻሂ ጋር ይበላል። እንድታደርጉና አሰል አድርጋችሁ እንዴ ጌማት ስምስነስ ንሱበት። ቆንጆ ነው፣ አሪፍ ነው። ይሄ ከፈሩሺ ይባላል። ይሄ የገለበኩት ማለት ነው። እሳቱ ሳታበዙበት ነው። ታዲያ ቀነስ አርጋችሁ ነው ማብሰል ማለት ነው። ልብልብ እንዳይሆን በጣም ሳትቀንሱ መካከለኛ አርጋችሁ ምታዩት አሁን ይበቃዋል አዋጣዋለሁ ማለት ነው። በቶታል ቡኒ ሲሆን ማለት ነው። ሶስተኛ ጨምታ ይን ይመስላል። ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰቡን ተቀላቀሉ። እንደዚሁም ደግሞ በኮሜንት መልሳለሁ ማለት ነው። ኮሜንት ቪዲዮ እያያችሁ ላይክ እያረጋችሁ ቤተሰብ ነው። ነባሮችን ማበረታቱኝ አዲሶችም ተቀላቀሉ ማለት ነው። እነቺ ይሄ ነው ማለት ነው። አያችሁት ይ አሰሉ ከዛ እንደዛ አርጌ እንደ ጌማት ማለት ነው። አጅናው በጣም ነው፣ ቆንጆ ነች። አይታችሁታል። ተወር አጅናው እንዴት እንደሚያምር እንደጌማት አድርጋችሁ እንትን በሮት ማለት ነው። ነፍስ ጌማት ግን ስቆነጥሩ ልክ እኔ እንደ ቆነጠርኩት አድርጓችሁ በዚህ አይነት ሸክል ቆንጆ ነው፣ ትወዱታላችሁ። ይህንን አንድ ዛሪጋ ያደረገበትና በነገራችን ላይ በጣም ይወዱታል የአረቦች ምግብ ነው። ይህንን አድርጎበት ማለት ነው ታያችሁት አይደል እንደዚህ አድርጌ በዚህ አይነት መልኩ ሰርቸዋለሁ ቆንጆ ነው ሞኪሩት ትወዱታላችሁ ማለት ነው ላይክ ላይክ እና ሰብስክራይብ ማድረግ ደግሞ አትርሱ አበረታቱ የተጎኔ ሆኖ መሰግናለሁ ሀገራችን ሰላም ያድርግልን ባይ ባይ አዲሶች ቤተሰብ ሆኖ ነባሮች አበረታቱኝ ይላለሁ ይህን ይመስላል ሰርታችሁ ሞክሩት